የማይታመን ነገር ሞገሴ ለብሩኬ ሰራ። በጣም በሚያስደነግጥና እንዲሁም በጣም ፌንት በሚያስነቅል ሁኔታ መኪናውን ሽጦ ለብሩኬ ሰጠው። ሞገስ ዳጣ በጣም ደነገጠ። የእውነት ግን አንተ የምርም ብሩኬን አልተቀየምከውም ማለት ነው? ብላ ዳጣ ግራ ገባት። በስተመጨረሻ ዝና ትልቅ ታሪክ ሰራ። ከዚህ በኋላ አንቺን እንዳሰቃዩሽ አንቺም ታሰቃያቸዋለሽ። ግን መጀመሪያ በመጠጥና እንዲሁም ሱስ ውስጥ ስለሆነ ሞገስን አሽቀንጥረሽ ትጤልኛለሽ። ካልሆነ ግን ሉላ የኔ መሆን ስለማትችል ተቆጥሮ ተዝቆ የማያልቀውን ገንዘብ ሀብት፣ ሰጥሻለሁ፣ የፈለግሽውን ነገር፣ መኪና፣ ሁሉንም ነገር አማልቼ፣ አንቺ ግን ሞገስን መግደል አለብሽ ብሎ ከማህሌት ጋር ውል ተፈራረሙ። ማህሌት ምንም ችግር የለውም ከፈለክ ዛሬውኑ ሳይቀር ነው የማስገድለው ብላ ቃል ገባችለት። ግን ከዛ በፊት የግድ አንቺ ከኢፍራታ ጋር መሆን አለብሽ ብሎ ሲላት፣ ምን ማለት ፈልገህ ነው? እንዴት ነው ከኢፍራታ ጋር መሆነው? እሷ እኮ ውጭ ብላኛለች፣ ልክ ብሩክና ሞገስ እንደ ካዱኝ ስታውቅ ብላ ብሎ ሲላት፣ አይ እንደዛ ካልሆነ መረጃ ታቀብላለች። ደግሞም በዛ ላይ እሷ ሞገስን የምትወደው አይነት ነገር ስሜት ይሰማኛል። ስለዚህ እንዳታተፈው እቤትሽ ና እጉያሽ ስር ደብቀሽ ይፍራታን አንቺ ግን ስራሽን መስራት ትችያለሽ፣ ብሎ ዝና የማይታሰብ ገንዘብ ለም ለማህሌት ሰጣት። በስተመጨረሻ ምሳሌ እንግዲህ በሚያሳዝን ሁኔታ መስማት እንጂ መናገር አትችልም። እናም የምትፈልገውን ነገር በወረቀት አምጡልኝ ብላ በእስክርቢቶ እየጻፈች የእውነት ልብ ይሰብራል። አባዬ እወድሃለሁ፣ እንዲሁም ደግሞ ውሃ ስጠኝ እያለች እያለቀሰች እምባዋ እየወረደ ግራ ተጋብተዋል። ብሩኬ አንድ ውሳኔ ወሰነ። እሱም ደግሞ በቃ ከዚህ በኋላ ያለኝ አማራጭ ሰርቄ አሳክምሻለሁ፣ ብቻ ግን የሀብታም ቤት አንድ ጊዜ ላገኝ እንጂ በዚህ በሶስት ቀን ውስጥ ሰርቄ የእውነቴ ነው ምልሽ፣ አሳክምሻለሁኝ እያለ አይዞሽ ልጄ እያለ ቃል ገባላት። ለምሳሌ ቅድስት ቅድስት ታይቶም ተሰምቶም የማይታወቅ ታሪክ ሰራች። ቅድስት እንግዲህ በስተመጨረሻ ወርቋን ወይም ዳይመንዷን አሊያ ደግሞ ድንግልናዋን ለመሸጥ ከዳጣ ጋር ተስማማች። ዳጣንም እንዲህ ብላ ጠየቀቻት። እኔ ምልሽ ቆይ ግን ድንግልና የሚሸጡ ሰዎች ታውቂያለሽ ወይ ብላ ስትል ምን አስበሽ ነው? እኔ ምልሽ ባለፈው ስታወርኝ ያልነበር እንዴ? ታዲያ እኔ ባለፈው ያወራሁሽ እኮ ቀልዴን ነው። ምን ማለት ፈልገሽ ነው? አይ እውነት ለመናገር እኔ ግን ቀልዴን አይደለም። እና ታዲያ ምንድን ነው? ማለትማ ምን መሰለሽ ድንግልናዬን ሽጬ የግድ ምሳሌ መታከም አለባት። ምን? አዎ። ነገር ግን ይሄን ነገር በፍጹም ብሩኬ መስማት የለበትም። እንዴ አብደሻል እንዴ? ለምንድ ነው ብሩኬ የማይሰማው ነው? ወይስ ድንግልናውን ያስቀመጥሽው ለሱ ነው? ተሰምኛለሽ። አሁን እሱ የሚያስጨንቅ ጉዳይ ነው እንዴ? ለማንስ ብሰጠው ለማንስ? ግን እኮ እዩልሽ ዛሬ ድንግልና ማለት ወርቅ ከወርቅን በላይ ዳይመንድ፣ አልማዝ ሁላ ነው። እንዴት እንደዚህ ትያለሽ? እና ታዲያ እኔ አይኔ እያያት ምሳሌ ትሙት ነው የምትየው? ምሳሌ እኮ የኔም የገዛ ልጄ ማለት ናት ብላ ስትል የእውነትም ዳጣ እጅጉን ደንግጣ፣ በጣም የምትገርሚ ሰው ነሽ። ለማንኛውም ቅመሟ፣ እሺ አንድ ሰው እያለ እሱን መጀመሪያ ላዋራው ብላ ቃል ገባችላት። ሰላም ሰላም፣ ውድና እየተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም እኛ ሰላም እንደና ነን። ደስ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን አድርገና እናመሰግናለን። እጅግ እጂ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ሞገሲና እንዲሁም ዳጣዬ እያወሩ ባሉበት ሰዓት እኔ ምንሽ፣ ቆይ ግን እንዴት ነው ስለ ቤተሰቦች ጉዳይ አሰብሽበት እንዴ ብሎ ሲላት እውነት ለመናገር አንተ ካልከኝ በኋላ እያሰብኩበት ነበረ። እና ግን እንዴት አድርጌ እንደማገኛቸው ግራ ገብቶኛል እንጂ ዘሬንም ከየት እንደመጣሁ ራሱ ማወቅ አለብኝ። ከዛ ሞገስ ሊያናዳት፣ ቆይ ደሞ አንቺ ማንን ታገኛለሽ ማለት ይሆን? ዘር የሌለሽ ነገር። ከዛ ዳጣዬ በጣም አለቀሰች። ሁለተኛ እንዲህ እንድትለኝ አልፈልግም። ምንም ቢሆን እኮ ምናልባትም ከኔ በላይ ወይም ከኔ በታች ጠባቂ እህት እንዲሁም ተከራካሪ ወንድም፣ አጋዥ ወንድም ይኖረኝ ይሆናል። እናት አባት ብቻ ግን ተወኝ። እህ እኔ እኮ ታዲያ ቀልድ ነው። ዳጣ ምን ሆነሽ ነው? እንደውም የአንችን ቤተሰቦች አፈላልገን ኢቢኤስ ላይ እናቀርብሻለሁኝ። እውነትህን ነው ምጎ? አዎ በደንብ ነዋ። ምን ችግር አለው? እኔ እንደሆንኩኝ አንዴ ቦዝኝ አለሁ ቦዘኔ ሁኝ አለሁ። ስለዚህ አሁን ከዚህ በኋላ ስራችንን የምንጀምረው የአንችን ቤተሰቦች በማፈላለግ ነው ብሎ ቃል ሲበቅ ሲገባላት እጅጉን ደስ አላት። ዳጣዬ። በሌላ በኩል ቅድስቴ ወጧን እያንተከተከች ከዳጣ ጋር ወግ ይገርማል ግን ግን ረሀብ ባይኖር ኑሮ፣ ማለት ምግብ ባይኖር ኑሮ፣ እስኪ ተይኝ፣ እሱማ ባይኖር ኑሮ ደስ ይል ነበረ። ግን ደግሞ አረባ አክሽተኝ፣ ምግብ ካልተበላ እንዴት ሊኖር ይችላል? ዓለምስ ቢሆን እንዴት ልትቀጥል ትችላለች? እያሉ ሁለታቸው ሲቀላለዱ ይልቁንስ ቅመሟ። እኔ በጣም እርቦኛል። ስለዚህ የሆነ ነገር ማድረግ አለብሽ። ወይ ዳጣ፣ አንቺ በቃ ሁሌ ስለ ምግብሽ ብቻ ስለሆድሽ ብቻ ነው የምታስቢው። እዚህ ምሳሌ ተኝታ አሟቅ ፈደም እንላድርግ እኔ እንግዲህ አላሳም ፈጣሪ ነው። በዛ ላይ ደግሞ ትንሽ ብር አይደል እንደ የጎድ ነው። ስለዚህ ተረጋጓ። ለሁሉም እኮ ፈጣሪ አለ። ፈጣሪ መልስ አለው። ለምንድን ነው እንደዚህ የምትጨናነቁት? እያለች ስትል እለቅስ ጋጣይ፣ አንድ ነገር ላማክርሽ ቅመሟ ብቻ ይሄ ምሳንዳበይ ምናምን እንዳይሆን እኔ በጣም እርቦኛል። እኔ ደግሞ እራብ ላይ ሁኜ ሲያናግሩኝ ደስ አይለኝም። እንደዛ አይደለም ዳጣዬ፣ የሆነ ነገር ላማክርሽ ነው እኮ። ተናገሪያ ታዲያ፣ አታቋይኝ። ማለቴ ልሸጠው ነው እኮ። ምኑ ነው ምሸጩ? ድንግልና ይሸጣል ምናምን ብለሽኛለ እንዴ? ታዲያ እኔ እሱን ቀልዴን ነው እንጂ። ምን ማለት ፈልገሽ ነው? ማለት ለሀብታም አዎ፣ ብቻ ምንም ይሁን ምን የምሳሌን ሕክምና የሚሸፍን ከሆነ ይሸጣል ግን፣ የእውነትሽን። አንቺ ለምሳሌ ሽጠሽ ልሰጫት ለምንድን ነው የማልሰጣት? ዳጣዬ ቆይ ለምን ትቀልጃለሽ? ነገር ግን ጠቀም ያለ ገንዘብ ማገኘት አለብኝ። ነገር ግን ጠቀም ያለ ገንዘብ ማገኘት አለብኝ። ምን ማለት ፈልገሽ ነው? አላውቅም ብቻ ግን ብሩኬን ከጭንቀት የሚያድ ነውና፣ እንዲሁም ደግሞ ምሳሌ የምትታከምበት። እንደዛ ከሆነ አማክረልሻለሁ ግን ጋሽ እንዳይሰማ። ምን ማለት ፈልገሽ ነው እንዴ ወደፊት ለጋሽ ለመስጠት ነው እንዲያሰብሽው። ቆይ ለምንድን ነው ግን ዳጣ ሁሌ የምትቀልጁ? አሁን ይሄ የሚቀለድበት ነው ታዲያ? እንግዲያ ለጋሸ ካልሰጠሽው ምን አጨናነቀሽ? ሲቀጥል ደግሞ እኮ ትሰምኛለሽ፣ አሁን ቀጣይ ያኛው ባልሽ እኮ ይጠይቅሻል። ለእሱ ታዲያ ሳገባበት እና ስደርስበት አስብበታለሁ። አሁን ያልኩሽን በሙሉ ብቻ እንድታስተካክልኝ ና ሁሉንም ነገር እንድታዘጋጅልኝ እፈልጋለሁ ብላ ስትል ዳጣ ደግሞ እሺ፣ ለማንኛውም ሁሉንም ነገር ላዋራና እኔም እነግርሻለሁ ብላ ዳጣ በጣም ተገረመች። ይገርማል። የሰው ልጅ መልካምነትና ቅንነት ግን እጅጉን ይሰፋል። በአንድ በኩል የሰው ልጅ ሰውን እንዴት ላጥፋው እያለ ሲቀምር ይውላል፣ በሌላ በኩል ደግሞ የሰው ልጅ እንዴት የሰውን ሕይወት ላድን እያለ ተፍ ተፍ ይላል። አያለም በቃለም እንደዚህ ነች ማለት ነው እያለች በመገረም ሰበርሰካያለች ሰካያለች ወደ ሙጎ ሄደች። ብሩኬ እያለቀሰና ልቡ ተሰብሮ ቆይ በዚህ በሶስት ቀን ውስጥ ይሄን ገንዘብ ታላገኘው ፕሮሰሱን ካልጨረስኩኝ ልጄ ልትሞትብኝ አይደል እንዴ? በቃ ሀይሚ ሚስቱን እያነሳ የእውነትም በቃ እኔ የማረባ ሰው ነኝ ማለት ነው እያለ እጅጉን ተስፋ ቆረጠ። ከዛ ቅድስቴ፣ ጋሼ እባክህን ተረጋጋ፣ ምንም አትሆንም? የእውነቴን ነው የምልህ በፍጹም ምሳሌ አትሞትም፣ ምንም ነገር አትሆንም? እስኪ ንገሪኝ ቅድስት፣ ምን ምን ተስፋ ላይ ያዝ፣ ሁሉም ነገር እኮ ገደል ገባ። ያዝኩት ስል ሁሉንም ነገር አስተካከልኩኝ ስል ነገር ግን ጭራሽ አሁን ከዚህ በኋላ እኮ አንድ ነጥብ አምስት ነው የሚያስፈልገኝ ምን አዎ ግን እኮ ቀላል ነው እንዴ? አረተ ቅድስት ተይ፣ እየቀለልሽና እኔ እንድጽናና መሆን አለበት እንደዚህ ያልሽ አይጋሽ። ፈጣሪ አለ። የእውነት ይህንንስ ቤት ከማህሌት አስነጥዬ እሸጠዋለሁ ብለህ አስበህ ነበር አይደለም? ስለዚህ ፈጣሪ በፈቀደው አይደል እንዴ የሆነው እና ይህም ነገር ፈጣሪ በፈቀደው ይሆናል። እባክህን አንተ ተረጋጋ ብላ ቅድስቴ ብሩኬን አረጋጋችሁ። በሌላ በኩል ምሳሌ እንደዛው በተዘረረችበት አውሪ ልጄ አረላንዴ እንኳ የሆነ ነገር በይ ቢላትም እንኳ እሷ ግን ዝም ብላ ተዘርራ ወይ አትበላ ወይ አትጠጣ ወይ አትናገር፣ ምንም ትንፋሽ አጣች። ዝና ዝናና ማህሌት ቀመራቸውን እየቀመሩ ቆይ፣ እኔ አልኩሽም በሙሉ አድርጌልሽ የለ እንዴ ባንቺ እንዝላልነት ነው እንጂ ሁሉም ነገር የተበላሸው። ሲቀጥል ደግሞ እስኪ ንገሪኝ፣ ሞገ ብሩክ ምን በድሎሽ ነው እ? ብሩክማ ከቤት አባረረኝ፣ በጥይት አን መታኝ፣ እንደገና ደግሞ ያቺ ዳጣን ሳይቀር አስወጋኝ። ምን በል፣ ሁሉንም ነገር ነው ያሳጣኝ። ሞገስስ? ሞገስማ አብሬው እንዲተኛ አድርጎኝ ቪዲዮዬን በሚዲያ ለቀቀብኝ። ከዚህ በላይ በቀላል እንዴ? እስኪ ንገሪኝ። ታዲያ አንቺ ይሄን ሁሉ ትተሽ ለምንድን ነው ተስፋ ቆርጫለሁ ምናምን የምትዩ ታውቂያለሽ? እንደውም መጀመሪያ ላይ ሳይሽ የምር ጀግና ሴትና ጠንካራ መስለሽ ነበር። አሁን ግን ዝም ብዬ ስረዳሽ የማትረቢ ሴት ነሽ እ ምን ማለት ፈልገህ ነው? የእውነት እየተናገርከ ያ አዎ። እና ታዲያ የማትረቢ አይደለሽ እንዴ? ረ ተረጋጋ። እንደዚህማ ስሜን እንድታጠፋው አልፈልግም እ ታዲያ እንግዲያ እነሱን ምንም የለኝም ብለሽ አጣጥፈሽ ቁጭ ብለሽ እነሱ በነፃነት እንዲቀሳቀሱ ልታደርጊ ነው ሳትበቃያቸው እና ታዲያ ምን መድረግ ነው ያለብኝ? እኔ እኮ ገንዘብ የለኝ። ትሰምኛለሽ? እኔ ተዝቆ የማያልቅ ገንዘብ እሰጥሻለሁ፣ ነገር ግን አንቺ ሞገስንም ሆነ ብሩክንም ታጠፊልኛለሽ ብሎ አላት። ከዛ እሺ ትእዛዙን እፈጽማለሁኝ፣ ነገር ግን ገንዘቡን አንተም ቶሎ ማስገባት አለብህ አለችው። አሁን ላይ ደፈቀና እያለዝና ዝና የእውነትም ብሩኬንና እንዲሁም ደግሞ ሞገስን ሊያጠፋ ይፈልጋል። ካልሆነ ግን ሚስቴ በፍጹም እኔን አይን አይንንም ማየትም አትፈልግም ልጅም አትወልድልኝም ብሎ ሲል ሳቀችበት። ማህሌት ምን ማለት ፈልገህ ነው? የምር አንተ አሁን አንድ ሴት ማማለል አቅቶህ ነው? እሱ ይመለከትሻል። ማማለል አለማማለል ወይም ደግሞ እኔን ትውዴድ አትጥላ አይመለከትሽም። አሁን ያልኩሽን በሙሉ ታደርጊያለሽ ብሎ አላት። በስተ መጨረሻም ዝናና ማህሌት ብሩክንና ሞገስን ብሩክንና ሞገስን ለማጥፋት ተስማሙ። ምሳሌ እዛው እተኛችበት እንደ ቀረች ናት። በሌላ በኩል ቅድስቴ ለዳጣ እየደወለች ሰውየው እኮ ትልቅ ሰው ነው ብላ አለች። እናታዲያ ትልቅ ሰው ቢሆን ምን ላርግሽ፣ መቼስ አባትሽ አይደለም እንግዲህ፣ አንዴ የገብተሽበታል እራስሽ ተወጩ ብላ ዳጣ አለቻት። ዳጣ የእውነት ትክክል ነው የሰራሁት ወይስ ደግሞ ስህተት ነው እያለች ጥያቄ የፈጠረባት። ውድ የዙዙነት ሚዲያ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።